እስራኤልና ኢራን ከ1979 በፊት በፍቅር ክንፍ ያሉ ሀገራት የሚተባበሩ እስራኤል ሀገረ መንግስትነትን ስትመሰርት ኢራን ድጋፍ ከሰጡ የአረብ መንግስታት መካከል አንዷ ሆና ትገኛለች። ከ1979 መፈንቅለ መንግስት በኋላ እስራኤልና ኢራን አንዱ አንዱን ለማጥፋት የሚዛዛቱ ሀገራት ሆኑ። በጠላትነት በአይነ ቁራኛ የሚጠባበቁ ሲበረታን፣ በቀጥታና በተዘዋዋር የሚፋለሙ እስራኤልና ኢራን ካለፈው ሐሙስ ሰኔ 5 2017 ሌሊት አንስቶ እስራኤል በከፈተችው ጥቃቱ ወደ ለየለ ጦርነት ውስጥ በመግባታቸው ዓለም ጭንቀት ውስጥ ገብቶ ይገኛል። ኢራን ከ20 በላይ ከፍተኛ ወታደራዊ ና የኒውክሌር ሳይንስ ድርጅቶች በዚህ ጥቃት ስለደረሰባት በእስራኤል ላይ የሚሳኤል ውርጅብኝ እየፈጸመች ትገኛለች። በዚህም በቴል አቪቭ፣ በሃይፋ፣ በኢየሩሳሌም ባደረሰቻቸው ጥቃት ከሞሳድ መስሪያ ቤት እስከ ሆስፒታል ከግለሰብ መኖሪያ ቤቶች እስከ ነዳጅ ማጣሪያዎች ላይ ድብደባ ፈጽማለች። እስራኤል በኢራን ዋና ከተማና በተለያዩ የአገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የአገሪቱ ከፍተኛ የጦር አዛዦች እና የኒውክሌር ሳይንቲስቶች ሲገደሉ የኒውክሌር ተቋማትና ወታደራዊ መሠረተ ልማቶች ላይም ጉዳት መድረሱ ተዘግቧል። ይህን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳይሎች እና በድሮኖች አጥቅታለች። ከዚህ ዓለት በኋላ የእስራኤል ጥቃት የቀጠለ ሲሆን የኢራንም የአጸፋ ምላሽ እንደቀጠለ ይገኛል። እስራኤል ኢራን አውዳሚውን የኒኩሌር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች ይህ በሕልውና ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራንም በበኩሉ እስራኤል ሉዓላዊነትን እየተጋፋች በመሆኗ ራሷን ከመከላከል ወደ ኋላ እንደማትል አሳውቃለች። በዚህም ምክንያት የሁለቱ ሀገራት ድንበር ዘለል መጠቃቃት ወደ አውዳሚው የኒኩሌር ጦርነት እንዳያመራ ዓለም ስጋት ውስጥ ገብቷል። የመንግስታቱ ድርጅትና በርካታ ሀገራት እስራኤልና ኢራን ወደ ተባባሰ ሁኔታ ከመግባት እንዲቆጠቡ ጥሪ ሲያቀርቡ አንዳንድ ሀገራት ከእስራኤል ጎን መቆማቸውን ሲያመላክቱ፣ ሌሎቹ ደግሞ የእስራኤልን ጥቃት አውግዘዋል። እስራኤልና ኢራን ለዘመናት የዘለቀ ባላንጦች ሲሆኑ በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይቷል። ቴህራን ከምድረ ገጽ እንድትጠፋ የምትሻትን እስራኤልን ትንሿ ሰይጣን ስትላት፣ አሜሪካን ደግሞ ትልቋ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ስታንጸባረቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም ጥቅም በእጅ አዙር ጥቃት እንደምታስፈጽም ይነገራል። እስከ አውሮፓውያኑ 19 ሰባዎች መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ስትመሰረት ከግብፅ በመቀጠል ለአይሁዳዊቷ አገር እውቅና በመስጠት ሁለተኛዋ እስላማዊ ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቢ ሥራው መንግስት ነበር። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮታዊን ተከትሎ መንግስት ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን እየቀየረ መጣ። የአያቶላ አሊ ካምኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካና የሀገሮች ኢምፔሪያሊዝም መቃወም ሆነ። የአያቶላሁ አስተዳደር ኢራንን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስትን ሲዋጋ ለነበረው ለፍልስጤም ነጻነት ድርጅት አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶች የሚያጠነው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫሌዝ የኢራን መሪዎች ጥላቻ የጀመረው ገና ከጧቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ቫይዝ ገለጻ፣ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ ነገር ግን እስራኤል እና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴ መንግስት መውደቅ በኋላ እስራኤል በቀጠነው ለደህንነቷ አደገኛዋ አገር ኢራን መሆኗን በማመን የዘወትር ስጋቷ ሆነች። በተለይ ኢራን ለሰላማዊ አገልግሎት ነው የምትለውን የኒኩሌር አቅም ግንባታ የበለጠ እንቅልፍ ነሳት። ኢራን በመካከለኛው ምስራቅና በባሕረ ስላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ ሀገር የሆነችውን ሳዑዲ አረቢያንም በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖርበት ቀጠና የብዙ አንሻ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጥል መቻሏን ቫየዝ ይገልጻሉ። በዚህም የኢራን መንግስት ከሀገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅና በየመን የተንሰራፋ ሲሆን በዋናነት በአገራት ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴሄራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውና መቀመጫውን በሊባኖስ ያደረገው ሂዝቦላን ታስታጥቃለች። አስታጥቃለች ጋዛ ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሰው ሁቲ አማጺያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህን ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎች፣ እንዲሁም በዙሪያዋ ባሉ ሀገራት ውስጥ የሚንቀሳቀሱ በትሄራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ቆይቷል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጽሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጅ አዙር ታጠቃት ኖራለች እንደ ኤሮፓያን አቆጣጠር 1992 የወቅቱ የህዝቦላ መሪ የነበሩት አባስ አልሙሳኒ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጅሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ 29 ሰዎችን ገድሎ ነበር እስራኤል ለህዝቦላ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያውን መፈጸሙ ይታመናል እስላማዊ የጂሃድ ቡድኑም ቢሆን የእስራኤልን ኤምባሲ አጋየው ያለ ኢራን እውቅና እንደማይሆን በብዙዎች ዘንድ ይታመናል። እስራኤል የኢራንን ጉዳይ አንገብጋቢ የሚሆንባት የአያቶላህ ቴሄራን የኒኩሌር ፕሮግራም ሲሆን ለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒኩሌር ፕሮግራሟ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራን የኒኩሌየር ማብላያ ጣቢያ ሱቱ አኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ እንደነበር ይጠቀሳል። እስራኤል የኢራንን ኮምፒውተሮች ብቻ ሳይሆን ሳይንቲስቶቿንም ኢላማ ያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቶ የኒኩሌር ሳይንቲስት ተመራማሪ ሞሆስን ፋክሪዛሄድ ላይ የተፈጸመው ግድያ ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳካለት ቆይቶ ነበር። ከአምስት ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ ፋክሪዛሄድን የመግደል ውጥኑ ሰምሮለታል። ኢራን ብትሆንም በእስራኤል ላይ ድሮኖችና ሮኬቶች ሰዎችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ ኢሮፓውያን አቆጣጠር 2011 በሶሪያ የተቀሰቀሰ የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን ቅራኔ ምንጭ ሆኖ ይገኛል። ምዕራባውያኑ እንደሚሉ ከሆነ ዓመፅ የተነሳባቸው ፕሬዚዳንት ባሽር አልአሳድ በስልጣን ለማቆየት ኢራን ጦር መሳሪያ ገንዘብና ስልጣን የሚሰጡ የጦር መኮንኖች ልካለች። እስራኤል ደግሞ ጠንካራ ሊባኖስ ሂዝቦላን ቡድን ከኢራን የሚያገናኛቸው ድጋፎች በሶሪያ በኩል የሚያልፍ ስለነበሩ የበሽር አልአሳድን መንግስት መወገድ አጥብቃ ትሻናል ነበር። እስራኤል እና ኢራን በየብስ ላይ ከመጋረጃ ጀርባ የሚካሄዱት ጦርነት ወደ ባህር ላይም ተሸጋግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮች ላይ ስጋት ሲደቅን ቆይቷል። እንደ አውሮፓውያን አቆጣጠር 2001 ላይ እስራኤል እቃ ጫኝ መርከቦቿ ላይ በኦማን ባህረ ሰላጤ በኩል ሲያልፍ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿ ምዕራባውያን መርከቦች ኢላማ አድርገው ሲያጠቁ ቆይተዋል። መስከረም 26 2016 ዓ.ም የተጀመረው የጋዛው ጦርነት መካከለኛው ምስራቅን ብሎ መለው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፍተኛ ደረጃ አድርሶታል። በኢራን የሚደገፈው ፍልስጤማዊ ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ከፈጸመ በኋላ ክስተቱ ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶቹ ገና ከመነሻው ስጋታቸውን ሲያስቀምጡ ቆይተው ነበር። በአካባቢ የሚገኙና በኢራን የሚደገፉት ታጣቂ ቡድኖች እስራኤልን ኢላማ ያደረገ ሚሳኤሎችና ድሮኖችን ወደ እስራኤል ሲያስወነጭፉ ቆይተዋል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎች ለማስለቀቅ ጋዛ ላይ የከፈተችውን ዘመቻ ወደ ሁለተኛ ዓመቱ በተቃረበበት ጊዜ ከኢራን ጋር ወደ ለየለት ጦርነት ገብተዋል። ቀደም ሲልም በኢራን የሚደገፉት ሐማስ፣ ሂዝቡላና ሑቲዎች ኢላማ ጥቃቶችን ስትፈጽም ቆይታለች። የዚህ ቡድኖቹ ወሳኝ መሪዎች ኢራንና ሊባኖስ ውስጥ ጭምር አድና በመግደል ከባድ ጉዳት አድርሳባቸዋለች። በተጨማሪም ሶሪያ ውስጥ በተደጋጋሚ ጥቃት በመፈጸም ጠላቶች የምትላቸውን ኃይሎች አቅም ማዳከም ችላለች። በዚህ መካከል የኢራን ከፍተኛ የጦር መኮንኖችና የኒኩሌር ሳይንቲስቶችን እያደነ የሚያጠፈው የእስራኤሉ የስለላ ተቋም ሶሪያ ውስጥ በሚገኘው የኢራን ቆንጽላ ጽፈት ቤት ላይ ድንገተኛ ጥቃት ፈጸመ። በዚህ ጥቃት ኢላማ ሆነው የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩም። ሁለት ጀነራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ ለተፈጸመው ጥቃት በይፋ ኃላፊነቱን ባትወስድም ዓለም ግን ከእሷ ውጭ ይህንን ጥቃት ሊፈጽም የሚችል ኃይል እንደሌለ ይስማማል። ኢራን በጀነራሎቿ ላይ ለተፈጸመው ግድያ አጸፋ ባለፈው ዓመት ሚያዝያ ላይ ለመጀመሪያ ጊዜ በቀጥታ እስራኤልን ኢላማ በማድረግ ከ300 በላይ ሚሳይሎችና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረውን ውጥረት መልኩን እንዲቀይር አድርጋለች። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀው መጠነ ሰፊ ጥቃት መክፈቷን ተከትሎ ኢራንም ተከታታይ የአጸፋ ጥቃቶችን በእስራኤል ላይ መፈጸሟን አስፈሪው የሁለቱ ሀገራት ቀጥተኛ ግልጽ ጦርነት ጅማሬ ሆኗል። የኢራንን ወታደራዊ ኃይል ለማንኮታኮት ኢራን ደግሞ ለተፈጸመባት ጥቃት አጸፋ ለመመለስ ያላቸውን አቅም ሁሉ እየተጠቀሙ ይገኛሉ። ይህ ጦርነት አውዳሚ የኒውክሌር ጦርነት እንዳያመራ ዓለም ስጋት ውስጥ ጥሏል። እስራኤል ኢራንን ለማንበርከክ የጀመረችው ዘመቻ ከቀጠለች ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ላትል ትችላለች እየተባለ ይገኛል። ለዚህም ነው የዓለም ሀገራት መጠቃቃቱ በቶሎ እንዲቆም እየወተወቱ የሚገኙት። በዚህ ጦርነት አሜሪካ እንዳትገባና ሌላ ከባድ አደጋ በመካከለኛው ምስራቅ እንዳይከሰት ዓለም በዲፕሎማሲያዊ መንገድ እንዲፈታ እየተማጸነ ይገኛል። በዚህም ጦርነት አሜሪካ እንዳትገባና ሌላ ከባድ አደጋ በመካከለኛው ምስራቅ እንዳይከሰት ዓለም በዲፕሎማሲያዊ መንገድ እንዲፈታ እየተማጸነ ይገኛል።